ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ፓስተር ተረፈ ሰረቀ ከካናዳ ኤድመንተን የወንጌላት ቤተክርስቲያን በመምጣት እንግዲህ ምስክርነቱን እየሰጠን ይገኛል። ከረፍት በፊት ያዳመጣችሁ ሰዎች የሚገርም ምስክርነት እየሰጠን የሰጠን በጅቡቲ እና በኬንያ የነበረውን የስደት ህይወት በተመለከተ እግዚአብሔር እንዴት እየረዳው እንደነበረ በአገልግሎት በነበረበት ጊዜ እንኳን በማምኑ ሰዎች ተጠብቀው የመንፈስ ቅዱስ እንቅስቃሴ ያደርጉ እንደነበረ፣ እንደዚሁም ደግሞ ወደ ኬንያ ከሄድ በኋላ ደግሞ ትዳር እንት ያዘ ነግሮን ነው ያቋርጥ ነው ያው መድረኩ እንደገና እንግዲህ ኬንያ እያለን እግዚአብሔር ተናገረኝ እና ምንድን ነው ያው በምትሄድበት ሀገር ያው እንደ ጅቡቲ ያለች በመንፈስ ቅዱስ የምትቀዱ ቤተ ክርስቲያን ተመሰርታ ለሚል ድምፅ ሰማ። አክቹዋሊ ይህንን ድምፅ የሰማሁት የፓስተር ሙልጌታ ቢሮ ቢሮ ከቢሮ ውጭ የሆነ የመጸለያ ቦታ አለ እና ኤኒበዲ መጸለይ የሚፈልግ ገብቶ ይጸለያል። ዛ ይጠዋት ጠዋት እየተነሳን እንጸልይ ነበርና ለባለቤቴም ይሄን ነገርኳት። ይሄንን ነገር ያን ያቲን ካ ተጋብተናል ይሁን አምኖት ሹርና እንደገና፣ የእሷ ጓደኛ ደግሞ ህይወት የምትባል ከጅቡቲ ነበረች ያኔ። እሷ ደግሞ ኤግዛክትሊ ዘ ሴም ደብዳቤ ጻፈችልን በምትሄዱበት ቦታ ልክ እንደ ጅቡቲ ያለ ቤተክርስቲያን ተመሰርታላችሁ። ጅቡቲ ኦልሬዲ ተመስርቶላችሁ፣ ተመስርቶ ጅቡቲ በቃ ቸርች ሆናል። እስከዛ ለማንሰታችሁ መጣ፣ መሪዎች፣ ሌሎች መሪዎች ተተኩ። አሁንም ቸርቹ አለ አለ ቸርች። እንዲሁም አሁን ቸርቹ ከዛ አልፎ ድሬዳዋ ላይ ቸርች ተተክሎ በጣም ትልቅ ቸርች ድሬዳዋ ላይ አለ። ፓስተር ምስክር የሚባል መጋቢያ አለ። በጣም ብዙ አካባቢ ወጣ። ድሬዳዋ ላይ በጣም ትልቅ ቸርች አለ። አንዱ ፕሮጀክታችን አሁን ሚሽን ላይ የምንሰራው ድሬዳዋ ላይ ነው። ስለዚህ አሁን እኔ አሁን የኢትዮጵያ ውስጥ አላውቅም። ቸርች ለእኔ የማውቀው ቸርች የጅቡቲ ያሙለ ወንጌል አላውቅም፣ መስረቅ ስብስ አላውቅም። እና የጅቡቲው ስለሆነ መረዳት እንግዲህ እግዚአብሔር በዛ ተናግሮ ያንን ቪዥን ይዘን ሄድን። እዛ ልክ እንደገባን ያው አንድ ትንሽ ከተማ ሬድ የምትባል ከተማ ነው። የመንግስት ባይዘዌ አሁን ስንሄድ መጀመሪያ ቅድም እንደነገርኩ ስፖንሰር የላከልኝ ይሄ ጓደኛ ወደ ጌታ ያመጣኝ ነው። ግን ስፖንሰሮቹ ነጮች ናቸው። ኪቤክ የሚባል ሀገር ነው። እና መሄድ የነበረብኝ እንዳገባው ሲሰሙ አልቀበልም አሉ። ስፖንሰሩን ካንስል አደረጉት። በቃ የት ነው የሚቀበለኝ? የለም ያቺ ኢሚግሬሽን ኦፊሰሯ እምቢ፣ እግዚአብሔር ይባርካት የት እንዳለች አላቅም። ምን አለችኝ? ስፖንሰሮችህ አልቀበልም ብለዋል፣ እኛ ግን የመንግስት በመንግስት እንቀበላለናል። እና ለእኔ አክቹዋሊ በጣም ጥሩ ሆነ። ብሄድ ኑሮ ልጁ ቤት ነው የምገባው፣ ይቸገር ነበር እሷ ወደ መንግስት ስትቀይርልን አሁን ያለሁበት አልበርታ የሚባለው ፕሮቪንስ ውስጥ ነው ያለው፣ ምራብ ካናዳ። እዛ በመንግስት ስፖንሰር ሆኜ የሚያስፈላ አመት ያህል ቤት ሰጡን፣ ንብረት ሰጡን፣ አስተማሩን ቋንቋ ላንዳ ጨረሻ የተሻለ ሆነልን። ግን ከዛ ባለፈ ደግሞ እዛ መሆን የእግዚአብሔር ያው አጀንዳ ነበር። ያው ቸርቹ ያለችው እዛ ነው እንግዲህ አሁን ኤድመንተን ላይ ነው ምራብ ካናዳ ላይ ያለውና፣ ግን ሬዲር የምትባል ከኤድመንተን የአንድ ሰዓት ተኩል ከተማ ነው ያስቀመጡን እዛ ማንም አበሻ የለም። እኛ ቋንቋም ብዙ አንችልም። አንድ አስራ አምስት አበሾች ነበሩ። መሰከርን፣ ተናገርን፣ የዳነም ሰው የለም። አይ በቃ ጌታ ባይናገረን ነው አለ በቃ ያኔ ቶሮንቶ ላይ ህብረት ተጀምሯል፣ ቸርች ነበር እና እና እዛ ያሉ ወገኖች ይስላል በቃ ጌታን ከወገኖቻችን ጋር ቶሮንቶ ሄደን እናምልክ ብለን ወሰንን። ይህን እየወሰንን ወስነን ኦልሞስት ወስን ልንሄድ ስንል አንዴ ሞል ውስጥ ስንሄድ አንዲት አደሬ የሆነች አበሻ፣ አበሻ በጣም ጥቂት ስለሆነ ሰላም ይባባላል። ያን ጊዜና አደሬ ልጅ ስናገኝ ሰላም ሰላም አለች፣ ሰላም አልናት። እኛ በቃ በጣም ይሄ ቅንአቱ ነበረ፣ በጣም መመስከር ለጌታን ነገር ማውራት በጣም ውስጣችን በቃ ፋይር ነበር። ኢቭን በቃ ሰው ስናጣ አበሻ ስናጣ በመንግስት በሚሰጠን ገንዘብ የፖሊሽ ትራክት፣ የስፓኒሽ ትራክት፣ የራሺያ ትራክት ገዝተን እንሰጣል። ያኔ ካናዳ ከፖሊሽ ከራሽያ ምናም ስደተኛ ይመጣ ነበር ከአውሮፓ ይመጡ ስለነበር ትራክት ትሰጣቸዋል። በቃ እንግዲህ ምን ያ ትራክት እንደሰራ እግዚአብሔር የሚያውቀው እና ከዚያች ልጅ እራት ጋበሰች ቤት ራት ጋብዛን በቃ ለማመስከር ለመመስከር ነው በጌታን ከዛ በመካከል አንዲት አለጣሽ የምትባል ድሮ ጅቡቲ ከኛ ጋር የነበረች ካናዳ እንደመጣች እናቃለን፣ የት እንዳለች አናቅም። ስሟ ተነሳ። ልጅቷ እንዴ አለጣሽ እናቃታ። የት ና ስንላት፣ ኤድመንተን ናት አለች። ኤድመንተን ለመሄዳችን ምክንያቱ ይሄ ነው። እኛ ቶሮንቶ ሄደን ነበር። በቃ አንዳንዴ ትንሽ ነገር ላይፍህን ወደ ተለያየ ተላየ ትሬጀክተሪ ሊሊከ ይችላል እና በኋላ ስንደውል ይቻለ አለጣሽ ምትባለት አሁን እሷም በጌታ ናት። ዊኒፔክ ከተማ ናት ስኖሮ እሷ ካልመጣችሁ አለች ኑና ይውኛለች ከዛ በኋላ ስንመጣ እግዚአብሔር ያ ያልኳችሁ ቸርች የሚመሰርበት ከተማ ይሄ ነው አለ። ከዚ የሆኑ ነጮች እቃችንን ጭነውልን ይዘው ወደድመን ተመጡ ለእሷ ልንጎበኝ ስንመጣ ደግሞ እ አማኞች እንደሆነን ታቃ እሷ አልነበረችም በጌታ የነጮቾች ይዛን ሄደች። ስንሄድ እዛ የነጮቾች ወደ ጥቂት አራትን አምስት አበሾች አገኘን እዛ ሊያ ቸርች የለ ከተማ ውስጥ ቸርች የለ። አንዷ እህት ጸጋ የምትባል ስታየን አለቀሰች። በቃ ለከ ትጸልይ እንደው ሰው ላክ ሰው አምጣ እያለች ትጸልይ ነበርና በቃ እዚህ ከተማ ካልመጣችሁ አለችን። እና ከዛ በኋላ እኛም ልባችን እዛ እንደሆነ እንትን አለቃችንን ይዘን መንግስት የሰጠን የሚቀን ይዘን ኤድመንተን ስንገባ እኛ የተከራኘንበት አፓርትመንት ውስጥ አምስት ሰዎች ሆነን እንደ ቤተሰብ ህብረት ቸርቹ ተጀመረ። አሁን ይሄ ቸርች የተጀመረው አምስት ሰዎች ሆነን ኤድመንተን ውስጥ እንደዛ ተጀመረ። እና በመሀል ብዙ ችግር ውስጥ አለፍን። አንዳንዱ የኔን ጥፋት ነው፣ የኔን ድካም ነው። አይ ዋስ ኖት ሬዲ ቱ ሊድ ቸርች። እንደገና ደግሞ እኔ ከልጅነቴ አንብሽን ነበረኝ። እናቴ በችግርም ስላሳደገችኝ እሷን ለመርዳት በጣም ምኞት ነበረኝ። ዩኒቨርሲቲ ገብቼ ምናምን ምለው የራሴ አንብሽን ነበረኝ። ጌታ ደግሞ ለአገልግሎት ይፈልገኛል። እኔ አልፈልግም። በቃ ይሄ ማገልገል እፈልጋለሁ፣ ግን ይሄ ፓስተር መባል ምን መባል አሁን ብዙ ጊዜ ሰዎች ፓስተር ካሉ ነቢይ ካሉ ሲጨቃጨቁ ይገርመኛል። እኔ በፍጹም ማልፈልገው ነገር ፓስተር መሆን። ማገልገል እፈልጋለሁ፣ ግን እኔ ትምህርት መማር እፈልጋለሁ፣ ዩኒቨርሲቲ መግባት እፈልጋለሁ፣ ስራ መስራት እፈልጋለሁ፣ እናቴን ቤተሰብ ምርዳት እፈልጋለሁ። ግን ያን ስል በቃ አልችልም፣ ዝግትግት ያለ ነፍሴ ይጨነቃል

እና the good thing is ግን ያ የነበረው ነገር እግዚአብሔር ሪስቶር አረገው፣ የተከፈለውቻችን እንደገና አንድ ላይ መጣን። በኋላ ማገልገልም ጀምሬ ነበር። እንደገና አንዳንድ ቻሌንጅ ያኔ እውቀቱም ስላልነበር ፓስተር የሚባል አሁን ሬር ነው። አሁን እንዳሁን ፓስተር አልበዛም። በጣም ጥቂት ሰዎች ናቸው ፓስተር የሚባሉት በዛ ጊዜ ወይም ሙሉ ጊዜ አገልጋይ ምናምን ወንጌላ የሚባልበት ጊዜ ስለነበረ እና እኔ ፓስተር ሆኜ ማገግ ከጀመር በኋላ እንደገና ሌላ ችግር ተፈጥሮ ኦልሞስት ቸርች ወደ መከፈልም ደረጃ ደርሶ ያው በቃ እኔ ሪዛይን አደረግኩኝ እና ሪዛይን አድርጌ ሶስት አመት ቸርች ውስጥ ተቀመጥኩኝ ብዙ ሰው እንደ ነገር ሲፈጠር እንደሆነ ችግር ፈጠሩብኝ እና ኦልሞስት ሶስት አመት ሙሉ ቁጭ አልኩኝ እና ስለዚህ እግዚአብሔርን አመሰግነዋለሁ ኢስ ኖት ኢዚ ያው ቸርች ብለ ጀምር ያለው ብለ ራያ ላይ ብለ ብለ አያስፈልግም ፓስተር አያስፈልግም ተብሎ በዛ ጊዜ የነበሩ ወገኖች አሉ ሳያስ የሚባለው ወንዴ ብዙ ወገኖች ነበሩ ከኛ ጋር አብረው እና በኋላ ያው እንትኑ በቃ የነበረው ቻሌንጂንግ ዘመን ስለነበር ኦልሬዲ ተስፋ ቆረጥ በቃ ስራ እንሰራለን ልጆቻችን ህፃናቶች ናቸው ኑሮ ከባድ ነው ሪሴሽን ነው እና የባለቤቴ ወንድም አውስትራሊያ ያኔ ነበርን። እሱ ደግሞ በጣም ነይ ይላታል ወደ አውስትራሊያ። በቃ እዚህን ያለንበት ነገር ጥሩ አልነበረም። በቃ ኢኮኖሚካሊ መንፈሳዊ ነገሩም ጥሩ አልነበረ ብዙ ኮንፍሊክቶች ነበሩ። ሪዛይን አድርገን ቁጭ ብለናል። በቃ ቸርች ውድ ውድ እንመጣለን፣ ቤታችን እንሄዳለን፣ ስራ እሰራለሁ። ወስታፍ የሞትኩበት እና በኋላ እንደውም ዊ ዲሳይድ በቃ ባለቤቴም በለው ነገር ውስጥ እሷም ተጎዳች እና በቃ ለምን አገልግሎት የሚባል ነገር ይቅር ልጆቻችንን እየሰራን እናሳድግ ወደሚል ውሳኔ ገባ፣ ከነበረው ነገር የተነሳ እና በኋላ አንድ ፓስተር አስፋው የሚባል አሁን አድኖ ካወቀው ባንኮ ነበር ፓስተር አስፋው፣ እሱ ሌላ ከተማ ተጠርቶ መጥቶ እዛ አገልግሎ እኛ ጋር መጥቶ እኛ ጋር ወደ ስድስት ተቀመጠ። አሁን እንግዲህ አሁን አገልግሎቱ ታስባለህ አይደል? ለጉባኤው ለነጥብ ግጥጌት ነው። ያኔ ቁጥራችን በጣም ትንሽ ነው። እኔ አሁን አውስትራሊያ ለመሄድ ኦሬዲ ቪዛው የኢሚግሬሽን ፔፐር እጃችን ገብቷል ወደ አውስትራሊያ ለመሄድ በአገልግሎት ትተን ማለት ነው። አገልግሎት አቁሞ ስራ እየሰራ ኑሮ መኖር ጌታ ማምለክ እንግዲህ በቃ አንዳንዴ በቃ እንትን ከባድ ተስፋ ስትቆርጥ ተስፋ መቁረጥ በጣም መጥፎ ነገር ነው። እና ተመልሼ አሁን አገለግላለሁ ተመልሼ እዚህ ደርሳለሁ ብል ላስበው አልችልም፣ ላስበው አልችልም። እና በኋላ ፓስተር አስፋውን አንተ እዚህ አገልጋይ ሁን እለዋለሁ እሱ የሆነ ከተማ ያገለግል ነበር፣ ግን ፉሊ እንትን አልነበረም። ያው እየተንቀሳቀሰ ያገለግል ነበር እና እሱ ደግሞ እኔ አደለሁም አንተነህ ይለኛል። እና የሆነ ኮፊ ቤት ነበር እዛኛ ከተማ ውስጥ አንዳንዴ እስከ ሌሊቱ ሶስት ሰዓት ድረስ በፈረጅ በዚያ ጋር ዘጠኝ ሰዓት እንቆያለን። ምንድነው አጀንዳችን? አንተነህ አገልጋይ ቸርቹ። አይ እኔ አደለሁም አንተነ አንተነ እና በዚህ መሃል ግን እግዚአብሔር ተጠቀመበት። እሱ በጣም ያስተምራል አላገባም። እሱ ያን ጊዜ ይጸልያል ይጾማል ከሰዓት ከሰዓት ጥቂት ነን ሜይ ቢ አስራ አምስት ሀያልን አንሞላም ያስተምራል ያስመልካል። እና ያ ስድስት ወር ነው እንደዚህ ያህል በዛ አደረገ። ያ በጣም ቸርቹን የነበረውን ህብረት በጣም ትራንስፎርምል አደረገው። እና በኋላ እሱ በቃ አንተ ነዚህ ቦታ ጌታ የሚፈልግህ አንተ ነህ እንደውም በዛ ጊዜ የነበሩ መሪዎች ሌላ ከሌላ ከተማ አንድ ወንድምን እስቲ እሱ ይጠየቅ ተባለ። መጥቶ ፓስተር እንዲያረክ ኤድመንተን እኔ ራሴ ጠይቃሉኝ ከዛ ደውዬ እዚህ ኤድመንተን መተ ፓስተር መሆን ትፈልጋለህ ወይ ስለው ነሆነ እግዚአብሔር አላለኝም ማለ የእግዚአብሔር ሀሳብ ያው ስላልተቆረጠ፣ እና በኋላ አንድ ቀን እያስመለክምን እያለ እግዚአብሔር ፓስተር ሰጥቷችኋል ወይ ብሎ የነበሩትን ወገኖች ሲጠየቃቸው አዎ ሰጥቶናል፣ አል ማን ነው ሲባል ታረፈ ነው እና ባለቤቴ ህፃናት ላይ አፕስ የሉትራ ቸርች ማል ነበር ቤዝመንት በሳምንት አንዴ ሁለት የሚከፈል ቤዝመንት ነው የምናመልከው። የራሳችን ንጻል ነበር ለሚያን ጊዜ ከዛ በኋላ ባለቤቴ ህፃን ላይ ታሳታን ታስተምር ነበረ። ጥቂት ጻኛ ልጆች እና ጥቂት ልጆች ነበሩ። እና በኋላ ሰው በቃ በሰለብሬሽን ጨሃል ልም ሌላ ለሱ ጊታር የመታ ይዘላል፣ እኔ ዝም ብያለሁ። ምንድን ነው አለቻቸው? አይ ፓስተር ተረፈ ፓስተር ሆነ፣ ፓስተር ተረፈ ፓስተር እንዲሆነን ሰው አጸደቀ ሲባል ሆዷን አመማት፣ ደነገጠች። ምክንያቱም እንትኑ ትራማም ነገር ነበረ። እንግዲህ አለማወቅ ነው። አሁን ያን ጊዜ ያው ጥፋት ቢጠፋም ሁላችንም ከአለማወቅ የተነሳ የበሰለም ሰው ሀይ የሚልም ሰው አልነበረም። ኢቨን እነ ነጋሽ ቶሎሳ መጥቶ ነበር። ብዙ ትልቅ ነጋሽ ተሰፋ ሁሉ መጥተው ነበር በቃ እነሱም ያኔ ሪዛይን እንዳረግም የመከሩኝ እነሱ ናቸው። በቃ ጋሽ ቶሎሳ ያለ ድሜ ለምን ትሞታለ፣ ተዋዋል። አንድ ደግሞ ጋሽ ሽጥላ የሚባል የሚኬሲ ሰው አሮነየት እንዳለ አሁን አላቀ፣ እሱ ደምን ብሎ መከረኝ። አንዳንድ መከራ የምትሞትለት መከራ አለ፣ አንዳንድ መከራ ደግሞ ብትሞትም ወርዝ አያደረግም። አንዳንዱ ኮንፍሊክት ወርዝ መታው ነው እና በኋላ እንደውም የሆነ ኮንፍራንስ ዊኒፔግ ነበር፣ ጋሽ ቶሎሳ ነበር አገልጋዩ እሱ አገልግሎ ሲጨርስ አንድ ወንድም ሚሳይስ የሚባል አብረን ሄደን ነበር። አይ ዲሳይደድ ቱ ሪዛይን ለ3 አመት ቁጭ አልኩኝ። ከዛ በኋላ ነው እንግዲህ እግዚአብሔር እንደገና ትንሳኤ አድርጎ። ኤኒዌይ ጋሽ ሰፋ የሚባል አሁን ወደ ጌታ ሄዷል፣ አሰፋ አለሙ ለሱ መጥቶ ነው እጅ ጭኖ ኦርዴን ያደረገኝ ጋሽ ቶለሳ ስላልቻለ። ያው እነዚህ እንግዲህ ብዙ ያው ጋሽ ሰይፉ ብዙ በቸርቿ ህይወት ውስጥ ትልቅ ቦታ የምንሰጣቸው ሰዎች ናቸው። በኋላ ፓስተር ዳን ስለሽ ቦታ የምንሰጠው ሰው ነው። ኤንወይ ከዛ በኋላ ማገልገል ጀመርን። ምን ያው አገልግሎት ቻሌንጅ የራሱ አለው። ግን ከዛ በኋላ ግን በቃ እግዚአብሔር ቤተክርስቲያኒቱ እያደገች ሰው፣ እየተጨመረ ሰው እየዳነ መምጣት ጀመረ። እንግዲህ ከዛ ጊዜ ጀምሮ የሚሽን ስራ የምንሰራው ይሄ እንግዲህ በፎርሳመሪዝን ይሄ ሚሽን ደሃ ድሃ መርዳት የወንጌል ስራ ቸርች የሚለው ነገር ውስጤ ያለ በውስጥ ያለ ነገር ስለሆነ አሁን ኢትዮጵያ ውስጥ እንግዲህ ወደ 1500 በላይ ህጻናት እናሳድጋለን ወላጅ መንግስት መርጧቸው ነው ይሰጠን። ወደ ስምንት መቶ ሀምሳው ከካናዳ ነው ወደ ሰባት መቶ ደግሞ የሚሆን አሁን ካናዳ ውስጥ ያለ አንድ ድርጅት እዚህ ሀገር እንትን ያላቸው ከነሱ ጋር እነሱ ፓርትነር ሆነን ኦልሞስት ጠቅላላ ወደ አንድ ሺ አምስት መቶ ሀምሳ ሕፃናት እናሳድግ እንግዲህ ያ ነገር የጀመረው በአምስት ሰዎች ነው። አሁን የሚያድጉት ማለት ቤተሰቷቸው ከአያቶቻቸው ጋር ባሉበት ነው። ፋሚሊ ያላቸው ግን በጣም በጣም የደሀ ደሀ ተመርጠው መንግስት ጋር ሆነን ነው። በደንብ ከፓርትነርሽ ሆነ የምትሰራ ዝም ብለህ መስራት አትችልም። ያ ኢትዮጵያ ውስጥ እና ብዙ ትልቅ ደረጃ የደረሱ ሰዎች አሉ እና እንግዲህ ያ ከአምስት ሰው እየጀመረ ነው እና እንግዲህ ቤተ ክርስቲያኒቱ እያደገች እየሰፋች የራሳችንን ቦታ እስከመግዛት ደረስን። አንድ ከአንድ ጊዜ ሁለተኛ ጊዜ ቤት ገዛ፣ ሶስተኛ ህንጻ እንትን ለማለት ትልቅ ፕሮጀክት ላይ ነን ያለነው። እና እንግዲህ እዚህ የሚሽኑ ስራ በጣም እየሰፋ መጣ። በተለይ ወደ ኢትዮጵያ ቱታውዘንድ ላይ መጀመሪያ ጊዜ መጣው ቱታውዘንድ ላይ ነው እና እንግዲህ ነገሩ እየሰፋ ሲመጣ አንድ ወንድም በጌታ አብረን ንሰራ ቀጸላ የሚባል ከባለቤቱ መሲጋ እሱም እንደዚሁ እዚህ ሀገር በጣም የሚሽን ስራ ለመስራት በጣም ልቡ ነበረና የጀመራቸው ነገሮች ነበሩ። ኤኒዌይ ተገናኝተን በቃ አሁን አንዱ እንግዲህ ካናዳ ላይ ሜቢ ሌሎች ትምህርት የሚሆነው ነገር የምንሰራው በህብረት ነው። አሁን እዚህ ብዙ የምንሰራቸው ስራዎች የህብረት ስራዎች ናቸው። የኔ አይደለም ለቤን የመጥቼ ይሆናል እና ይሄ ወንድም ጋ ተገናኘን እና ለምን አንድ ላይ አናረገው ሁለት ድርጅት ምናምን ከምናረግ ብለን አንድ ላይ መርጃ አደረግን። ካናዳ ያለውን ተቋም ኮቨነንት ኢንተርናሽናል የሚል እሱ ነው ይህን ስም የሰጠው። እና ኢትዮጵያ ደግሞ ያለው ተቋም ቪዥን ፎር ኢትዮጵያ ይባላል። እዚህ ወሎ ሰፈር ነው ቢሯችን። እና ይሄ ስም ደግሞ እየጸለኩ ያለው ጌታ ነው የተናገረኝ። ስሙንም እና ያለውን አገልግሎት አሁን የምናደርገውን ነገር ሁሉ ፌብሩዋሪ 6 1994 ጌታ ተናገረኝ። ስሙ ቪዥን ፎር ኢትዮጵያ ይባላል የምናደርገው ብዬ ጽፌ ራእዩን ፈርሜ ያስቀመጥኩት ዶኩመንት አለ። እና ከዛ ተነስተን ያው አሁን ሌሎች የካናዳ ቤተክርስቲያናት በኢስት ያሉ እንደገና ዌስት ያሉ ቸርቾች ከየቻቹ ነው ከኦታዋ፣ ከዊኒፔግ፣ ከካልግሪ፣ ከቶሮንቶ እነዚህ ቤተክርስቲያናት እና አሁን ስፖንሰሮቹን መመናኖች ነው የሚያደርጉት። እና ይሄንንም ቢሮ አሁን ለምሳሌ የምንከፍለው በጋራ ነው ምንድነው ሐሳቡ ለምሳሌ ሀያ ቤተ ክርስቲያን ሀያ ቢሮ አዲስ አበባ ከሚከፍት ለምን ሀያ ቤተ ክርስቲያን በአንድ ቢሮ አይጠቀምም እና ሀያ ካንትሪ ዳይሬክተር ሀያ መኪና ምናም ከምት አሁን እዚህ የራሳችን መኪናዎች አሉ ስታፎች በጣም ብዙ አሉ አሁን ከፍራንክፈርት ኤንሲሲ የሚባል ቸርች ጆይን አድርጎናል ኢትዮጵያ ውስጥ መስራት የሚፈልጉ ሰዎች አሁን የለም አሰራም ይሄንን መጠቀም ኢትዮጵያ ፕላትፎርም እኔ ቸርችንም ሲ ፕላን ስናረግ ኮሌጁንም ይሄንንም በቃ ምክንያቱም አንድ ሰው አንድ ጆን ማክስዌል የሚለው በጣም ደስ የሚለኝ አባባል አለው እና ምን ይላል? ዋን ፐርሰን ስ ቱ ስሞል ቱ አቺቭ ግሬት ቲንግስ ይላል። የፈለገ ጸጋ ይኑር የፈለገ ካረት ይሆን አንድ ሰው ብቻውን ትልቅ ነገር አቺ ማድረግ አይችልም። በሚል እንግዲህ ብዙ ነገር ሆነና አሁን ያው በኤድመንተን ወደ ቸርቿ ስመለስ እንግዲህ እግዚአብሔር ረድቶን አሁን መልትፕል ስታፎች አሉ። እንደ ስምንት ምናልባት ከኮንትራት ስታፎች ጋር ስምንት ዘጠኝ በላይ ስታፎች አለው ቤተክርስቲያኑ በኤድመንተን ውስጥ አሁን ሁለት የአማርኛ አጥብ ያለን ራሱን በጣም ትልቅ ቸርቾች ናቸው። ቁጥራችን ኦልሞስት ከ1300 በላይ ነው ምእመናን አሁን። አሜሪካ በጣም ብዙ ወጣቶችን ህፃናትን እና አዋቂዎችን ጨምሮ አሁን ሪሰንትሊ ነው ብዙ ዲጂታላይዝ በሆነ ዳታ እኛ ራሳችን አናውቅም ይህ ሰው እንዳለ እና ያለውን ኢንፎርሜሽን ዳታው ስናስገባ ነው ያወቀ ይሄ ከአበሻ ቤተክርስቲያን ሰምቻ እንዴት ጀመራ ጀምራሽ? እንግዲህ ምንድን ይሄም ያው የቪዥን ነገር ነው። አሁን እዛ አንድ ጊዜ ቅድም የድሮ ቸርች የተጀመረበት የሉትራን ቤተክርስቲያን ውስጥ የሉትራን ቄስ አለ፣ በጣም ጥሩ ሰው ፓስተር መኬ ይባላል እና ልጆቻችን ህፃናት ሆነው ሲሯሯጡ ሲረብሹ፣ ሰንደይ ስኩል እንደሚገባ የለም የኔ ባለቤት ብዙ ዋጋ ሌሎች እህቶች፣ ቦታውም አይመችም ከዚህ ክፍል የዚህን ክፍል ግማሽ ነው የሰጡት እዛ ውስጥ አጉረን ልጆቹ ይጨነቃሉ። እና አይቶ ምን አለ እናንተ አለን የእንግሊዝኛ ፕሮግራም ካልጀመራችሁ ልጆቻችሁን ታጧቸዋላችሁ ብሎ የቸርቹን ታሪክ ነገር ይሄ የጀርመኖች ቸርች ነው አለን ከሁለተኛ ዓለም ጦርነት በኋላ ጀርመኖች የጀመሩት የሉትራን ቸርች ነው። ልክ ግን ልጆች መወለድ ሲጀምሩ ልጆቹ እንግሊዝኛ ተናጋሪዎች ናቸው። እና ምን አደረግን፣ አለ ጀርመንና እንግሊሽ ጀርመንና እንግሊሽ ማድረግ ጀመረ። አሁን ጀርመኖቹ ያረጁ መጡ፣ ኢሚግሬሽን ደግሞ ቆመ። ከጀርመን አርጅቶ ሞቱ። የቀረውን ሁለት ሶስት አራት ጀነሬሽን ነው። ይሄን በማድረጋቸው ያ ቸርች እንግዲህ ሉትራንች ብዙ ቦታ የሞተ ያለ ቸርች ነው፣ በተለይ ነጩ ማለት ነው። ያ ቸርች ሁለት ሰርቪስ አለው፣ ጠዋት። ለምን ልጆቻቸውን ኪፕ አረጉ ልጆች መወለድ ጀመሩ። ትውልድ መብዛት ጀመረ። እና በቃ በአማርኛ በምንም ማለት አ ቋንቋ የሚማሩ ሀብ ነው። ፕሮብለም ጥሩ ነው፣ ክፋት የለውም። ግን ቋንቋቸው፣ ባህላቸው አበሻ ይመስላሉ እንጂ አበሾች አደሉ። በቃ ወይ ካናዳ አሜሪካዊ ናቸው። ግን የአበሻ ደግሞ አይደንቲቲ አላቸው። ስለዚህ አር ሊሆን በቃ ብዙን ጸል ያለን እና የተወሰኑ እህቶች ከኔ ባለቤትን ጨምሮ በቃ እኛንም ይረዳን ልጆቻችንንም የሚረዳ ሰው ስጠን እያሉ ሶስት ዓመት ጸለዩ ሶስት ዓመት ጸለዩ። እና ምክንያቱም ልጆቿ ነው እየጠፉ መጡ እያመለጡ መጡ። ብዙ ልጆች ወደ ዓለም ሁሉ ይሄዱ በህይወት የሌሉ ልጆች ሁሉ አሉ። እና ከዛ በኋላ አንድ ወንድም ጋ ታሪኩን አጭር ለማድረግ ፓስተር አንድ የሚባል ዳላስ ያለ እሱ ጋራ ተገናኘ። ከሱ በፊት ሌላ ልጅ አመጣን፣ እሱ ቆይ ብንለው ሊቆያቻ ነብዩ ይባል አልቻለም፣ እና ፓስተርን አመጣ ነው። ከዛ በኋላ እሱ በጣም እግዚአብሔር ፌቨር ሰጠው፣ በዛ ተጀመረ። ብዙ ዋጋኖቻቸው የከፈለው ታውዘንድ ሶፍ ዶላርስ ኢንቨስት ያደረግ ነው ብልን እሱን ከቤተሰቡ ለማምጣት ከዳላስ። ግን የእሱ መምጣት ከኤድመንተን ብቻ ሲሆን ሌሎች ኢቨን አካባቢዎች ላሉ አብሻ ኢትዮጵያ ቸርቾች ሁሉ ምክንያት ሆነ፣ ቸርቾች የመወለድ እነሱ የቸርቹ ስም ሃይብሪድ ቸርች አለው። ሃይብሪድ የሚለውን ስም እንግዲህ ጌታ ሰጠኝ ነው የሚለው። እነዚህ የኛ ልጆች አሉ፣ ሁለት አይደንቲቲ ነው ያላቸው። ኢትዮጵያኖች ናቸው፣ ካናዳኖች ናቸው፣ ወይ ኤርትራያኖች ናቸው፣ አሜሪካኖች ናቸው። ይሄ ሰከንድ ጀነሬሽን ኢሚግራንት በጣም ብዙ ነው ኢሚግራንት። ካናዳ በጣም ካናዳ በጣም ብዙ ኢሚግራንት ነው የሚገባው። ልጆቹ ሲወለዱ፣ ስለዚህ ሁለቱንም መርጅ ማድረግ አለብን የሚል ነው ሰው ልጁ ይዞት፣ እኔም በጣም ወደድኩት እና ብዙ በዛ ተጀመረ። አሁን ራሱን የቻለ የእንግሊዝኛ ቤተክርስቲያን በኤድመንተን ከተማ ውስጥ አለ። ሌሎች ዜጎች ይመጣሉ። የራሳቸው ሊደርሽፕ አለው። የራሳቸው ስታፍ አላቸው። የራሳቸው ስርዓት ይከፍላሉ። እና ለእኛ ለኢኢሲ ብራንች ቸርች ነው እና አሁን የምናያቸው ፊውቸሩ እነሱ ናቸው። እነሱ እየጨመሩ ይሄዳሉ፣ እኛ እየቀመስ ይሄዳል። ስለዚህ በአብዛኛው ፎከሳችን አሁን እኛ ልጆች ላይ ነው። ልጆች ላይ ፎከስ እናደርጋለን። ኢቨን መልቲፕል ስታፍ አለን። ህጻናት አገጋዮች ሁለት አሉን፣ ስታፎች ማለት ነው። እዚህ የእንግሊዝኛዎቻችን ላይ እንደዚሁ ስታፎች አሉን እና አንዳንዶቹ ፉልታይም አንዳንዶቹ ደግሞ ፓርታይሞች ናቸው። ሌላው አማርኛ ቸርች አሁን ሌላ ደግሞ ዳውንታውን ከፍተናል። ራሱን የቻለ ፉል ፉል የሆነ ቸርች፣ ብራንች ቸርች ነው አሁን ደግሞ በቅርቡ ጌታ ረድቶን ሌላ

ብዙ ነገር ኢቨን ይሄንን ስለ እኔንም ጨምሬ ነው እኔም ጨምሬ ነውና ኢቫንጀሊካሊዝም ጥያቄ ውስጥ ነው ያለው። ብዙ እሴቶቻችን እየተሸረሸሩ ነው ያለው፣ እንግዲህ ካልካድን በስተቀር ኤቲካሊ፣ ሞራሊ ስትመለከት ኢቨን አስተምሮቶቻችን ሁሉ ሳይቀር ዋን ሳይድድ ናቸው። የመረጥ ነው የምንሰብከው ግማሽ የሆነ ነገር ነው የምንሰብከው። ብዙ አሁን ዛሬ ለምሳሌ እዚህ ከመጣሁ ጀምሮ ስለ ጸሎት፣ ስለ ጩኸት አስተምር። አሁን ጸሎት ለምሳሌ በጣም አሁን እዚህ ድሮ አዳር ጸሎት ነበር ብዙ አዳር ጸሎት ተካፍ እያቃል አሁን አዳር ጸሎት ኦልሞስት እየጠፋ ነው ያለው። አሁን እዚህ በእኛ አጥቢያ አዳር ጸሎት ጀምረናል። በቃ ይሄ ጸሎ አሁን ሰው ለማጸለይ ነው የሚመጣው ለመጸለይ አይደለም። ቃል ለመስጠት ይመጣል ቃል ለመቀበል አይደለም። እና ቃል ባላው ቃል አውጣልኝ ይለዋል ሰዎች በቃ አሁን፣ ይሄ እኔ በጣም በፕሮፌቲክ አገልግሎት አምናለሁ። አይ ቲንክ በተወሰነ መልኩ በህይወቴም ኦፕሬት ያደርጋል ያምናለሁ። ብዙ እግዚአብሔር የሰራውን ነገር አያለው። በጣም አም ሪሊ ፕሮፌቲክ ግን የእግዚአብሔር ቃል በቃ ዘ ሆል ካውንስል አሁን ባውሎስ ለኤፌሶን ሰዎች ያላቸው ነገር ዘ ሆል ካውንስል ነው የነገራቸው። ያ ነገር ይሄ እግዚአብሔር ቃል ብዙ እንትን እየሆነ ነው ያለው ብዙ የኤቲካል ነገር በተለይ አሁን እኔ ሪሊ ሳይ አንዳንዴ ያው አካባቢ ውስጥ ማለት ነው። ሰላም አንተ ነ ያለሁበት ከተማ ብትመጣ ኦብጀክቲቭ ነህ። እኔ ያላየሁትን አንተ ማየት ትችላለህ ትነግረኝ እኔ ለምጄዋለሁ፣ ችግሩንም ትለምደዋለህ ትዳ አዳፕት ታደርጋለህ። አንድ ስንመጣ አንዳንዶቻችን ከውጭ አለ እዚህ ያለውን ነገር እና ብዙ ጥሩ ነገር ብዙ መልካም ነገር አለ፣ ጀነራላይዝ ማድረግ ግን በጣም ኮንሰርንድ የሚያደርግ ነገር አለ፣ ከአስተምህሩ አንጻር ከህይወት ጥራት አንጻር ኤቲካል ከሆኑ አደራረጎች፣ አሰራሮች አንጻርና የመታደስ ቤት ያልንበት ምክንያት በቃ የምልክቶቻችን፣ ትምህርቶቻችን በቃ ባክ ቱ ዘ ኦሪጂናል ባክ ቱ ዘ ባይብል መሆን አለበት። እንግዲህ ይሄ ቪዥን ነው። ይሄን የሚቀበል ይኖራል፣ የማይቀበል ይኖራል። ግን በዚች ቤተክርስቲያን ውስጥ አንደር ኢሲ ኤድመንተን ሆኖ ትምህርቶቻችን በዚህ ላይ ያጠነጠኑ ናቸው እና በተለይ የአንጾኪያ ቤተክርስቲያን የቤተክርስቲያን ሞዴል የሚል እሱን ነው የምንከተለው። ያው በአዲስ ኪዳን ውስጥ ቤተክርስቲያኖች አሉ፣ ግን በጣም አሁን ብዙ በዚህ ላይ የተጻፉ መጽሐፍቶችም አሉ። አንጾኪያ የምትባለው ቤተክርስቲያን ሞዴል ቸርች ናት። አሁን መልእክት አልተጻፈላትም ምክንያቱም ችግር የሌለባት ቤተክርስቲያን። የተጻፈውን ግን ብታጠና ችግር አታገኝ። አሁን ቆሮንቶስ ብትል ችግር አለ። ባይዘወይ ጳውሎስ የጻፋቸው መልእክቶች በጠቅላላ ከችግር ተነስቶ ነው። ምናልባት ከኤፌሶን ውጭ አብዛኞቹ እንዲጽፍ ያነሳሳው ችግር ነው፣ በቤተክርስቲያን ለ ችግር ነው። አንጾኪያ ሂስቶሪካሊ ስታይ፣ ለምሳሌ እስከ 11500 ዓ ም ድረስ የነበረች ቸርች ናት። እነ ፊሶን ጠፍተዋል። እነ ቆሮንቶስ ጠፍተዋል። እቺ ቸርች ለምሳሌ በአዲስ ኪዳን ሁለት የወንጌል ሴንተር ነበር። አንዱ ኢየሩሳሌም ነው። ከዛ ቀጥሎ ኢየሩሳሌም ሲፈርስ አንጾኪያ አንጾኪያን የሆነው እና ይሄንን ብዙ እኔ አጠናለሁ። በዚህም ላይ ብዙ ትምህርቶችን ተከታታይ ትምህርቶችን አስተምራለሁ። እና እቺ ቤተ ክርስቲያን አሁን እዚህ እንግዲህ ለማድረግ በጌታ ጸጋ እየሞከርን ያለ ነው። ሬስቶሬሽን ስልህ ምን ማለት እንደሆነ የአንጾኪያ ቸች ሞዴል ያብራራዋል። ለምሳሌ ቺ ቤተ አንደኛ ይሄ ትራይባል ነገርን ያሸነፈች ቤተክርስቲያን ናት። አባጾ ቤተክርስቲያን አይሁዶች ነበሩ፣ ሮማያኖች ነበሩ፣ አህዛቦች ነበሩ፣ አፍሪካውያኖች ነበሩ። ለምሳሌ ቀሬና የሚባለው ኒገር የሚባለው ሰው የሰሜን አፍሪካ ሰው ነው፣ ጥቁር ማለት ነው። እና እና በአንድነት ሆነው ያገለ ኢየሩሳሌም ይሄ የለም፣ ቆሮንጦስ ይሄ የለም። የጁ ቸርች ነው፣ የአህዛብ ቤተክርስቲያን ነው። ስለዚህ ይሄ አሁን ለምሳሌ አንዱ ቻለንጃችን እየሆነ ያለው ይሄ ትራይባሊዝም በቃ። ቤተክርስቲያን የክርስቶስ ናት እንጂ የማንም ብሔር አይደለችም። ይሄ በጣም በጣም ተረግጦ አሁን ለምሳሌ በነበረው ያው ኮንፍሊክት ኢትዮጵያ ውስጥ ብዙዎቻችን ተፈትነን ወድቀናል፣ አይደለም እንግዲህ ካልካድን በስተቀር ማለት ነው። አዎ አሁን እኛ ቀድመን አሁን ኤድመንተን ላይም ማቲንክ ብዙ ከተማ ይሄን ነገር ስታንድ ወስደን ስለነበረን አሁን ኤኒበዲ የራሱ ፖለቲካል ኦፒኒየን ይኖረዋል ችግር የለብኝም። እኔም አለኝ ኦፒኒየን የራሴ ቤተክርስቲያን ላይ ግን ምንም አይነት የፖለቲካ ኦፒኒየን ሪፍሌክት ማድረግ ቶለሬት አላረግም አናረግም። ስለዚህ ስንሰራ አሁን ይሄ የእርዳሃ ድርጅቱ ለምሳሌ በሁሉ ክልል ላይ አለ። ይሄን በአላማ ነው ያደረግ። ለምሳሌ ኦሮሚያ ክልል ላይ ስራ አለን። አማራ ክልል ላይ ስራ አለን ትግራይ ውስጥ ስራ አለ። ትግራይ ውስጥ ስራ ይጀምር በኢህአዴግ ጊዜ ነው ሰዎች፣ አሁን ያኔ ጥላቻም ነገር ፖለቲካ እንትን ስለነበረ እንዴት ትግራይ ላይ ትሰራላችሁ የሚሉ ሰዎች ነበሩ። ግን እኔ በቃ የወንጌል ሰው ነኝ፣ እኔ ፖለቲከኛ አደለው፣ ፖለቲከኛ አደለንም፣ የክርስቶስ ተከታዮች ነን፣ በክርስቶስ ነው እና አሁን በጦርነቱ ጊዜ ራሱ የካናዳ ቤተክርስቲያናት አሁን ሁለት በመሀል ብጋፕ ነበር አይደለም፣ በጦርነቱ ጊዜ ባለፈው ኮንፍሊክት በጣም ሰብስታንሻል የሆነ አማውንት ትግራይ ውስጥ ወስደን ዶኔሽን ሰጥተናል። ያኔ በቃ በዛ ጊዜ መስጠት ራሱ እንደ ከሃዲ የሚያስቆጠርበት እና ይሄ እንግዲህ የአንጾኪያ የቸርች ሞዴል እንግዲህ ብዙ ነው ሰፊ ራሱ የቻለ ጊዜ ልወስድብህ እችላለሁ። ችግሩ መጨረሻ መግባት ያለን እንደ ቃል ስለሆነ መልዕክት ማስተላለፍ የምትፈልገውን ጥሪ ማድረግ የምትፈልገውን ነገር ካለ አዎ፣ አዎ፣ በቃ እንግዲህ ያው ማመስገን አንተ እንፈልጋለሁኝ እንግዲህ አንዱ ምናልባት አሁን የዚህ የመጣሁበት ከባይብል ኮሌጁ አንጻር ይሄንን መልእክት የምትመለከቱ በኢትዮጵያ ውስጥ ከኢትዮጵያ ውጪ በአረብ ሀገርም በተለይ በአውሮፓ በዚህ በኦንላይን ባይብል ኮሌጅ በጣም መሰረታዊ የሆነ ትምህርቶችን መማር ትችላላችሁ። መመዝገብ የምትፈልጉ እንግዲህ በቪዥን ባይብል ኮሌጅ ዶት ኦርግ በሚለው ተመዝግባችሁ መማር ትችላላችሁ። እንግዲህ ሌላው መጨረሻ እንደው መናገር የምፈልገው ነገር በዚህ አጋጣሚ ያው የጌታን ስራ በህብረት ብንሰራ፣ ብንያያዝ፣ ብንረዳዳ እና የእግዚአብሔር ስራ እስከሆነ ድረስ ለእግዚአብሔር ክብር እስከዋለ ድረስ በቻል ነው ይሄ የመረዳዳትን ነገር አብሮ የመስራትን ነገር አብሮ ኔትወርክ የማድረግን ነገር ብንሄድበት አይ ቲንክ እግዚአብሔር ይረዳናል ብዬ አስባ። አሁን ብዙ ሬፒቴሽን ብዙ ድግግሞች ይታያል፣ በተለይ ኢቫንጀሊካል ሰርክል። እና ብዙ ነገሮች በጋራ ብንሰራ ብዙ ፕላትፎርሞች አሉ። ከኛም ጋር መስራት የምትፈልጉ ካላችሁ በጣም በልማቱም ላይ ጥሩ ፕላትፎርም አለን። በትምህርት ቤትም በሸች ፕላንቲንግም ላይ ኮንታክት ልታደርጉን ትችላላችሁ። እና እንደገና ስለዚህ ሚዲያ ደግሞ እግዚአብሔርን አመሰግናለሁ እድልም ስለሰጠኸኝ። እንግዲህ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው አክብረ ስለመጣ ፓስተር ተረፈ ሰረቀ ከካናዳ ኤድመንተን ቤተክርስቲያን። ምስክርነትህንም ስለሰጠህን ምክርም ስለሰጠህን አስተማሪም ስለሆነ በጣም እናመሰግናለን። እግዚአብሔር ይባርክ። አሜን። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። ስትከታተሉ የቆያችሁት ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነበረ። ፓስተር ተረፈን ምስክርነት ከሰማችሁ በኋላ እዚህ ላይ ያለው መልእክት ከሰማችሁ በኋላ ብዙዎችን እንደሚነካ ተስፋ አድርጋለሁ። ለሌሎች ደግሞ አጋሯቸው የዩት ይማሩበት። እናንተም ደግሞ ምስክርነት ያላችሁ ሰዎች ደግሞ እንዳልኳችሁ ስልክ አትደውሉ ባካችሁ። በተቻለ መጠን አጭር የጽሁፍ መልክት ብቻ ላኩልን። በዛ መሰረት ደግሞ እናንተን ለማግኘት እንሞክራለን። ጥርፈ ሳምንት በሌላ እንግዳ እስከምንገናኝ የምሰናበታችሁ ተስፋ የካሳውነኝ እስከ ሳምንት ድረስ ያበርኩላል።